አነጋጋሪው የኩኩ ሰብስቤ ዘፈን ሊለቀቅ ነው። በዚህ ዘፈን ላይ ስምንቱ ግጥምና ዜማ የቴዲ ሲሆን እንደገናም አጅቦ እንደተጫወተም የወጡት መረጃዎች ያሳያሉ። የድምጻዊት ኩኩ ሰብስቤ ስምንተኛ አልበም ሊወጣ ነው። ታላላቅ ሙዚቃ አቀናባሪዎች የተሳተፉበት ደጃዝማች የተሰኘው የድምጻዊት ኩኩ ሰብስቤ ስምንተኛ አልቤሟ የፊታችን አርብ ሚያዝያ 24 ቀን 2017 ዓ ም ለሕዝብ ጆሮ እንደሚቀርብ በዛሬው ዕለት በተሰጠ ጋዜጣዊ መግለጫ ተገልጿል። የድምጻዊት ኩኩ ሰብስቤ ለሰባት ዓመታት በደከመችበት ደጃዝማች በተሰኘው አዲሱ የሙዚቃ አልቤም ላይ 13 ዘፈኖችን የያዘ ሲሆን ከነዚህ 13 ዘፈኖች ውስጥ የስምንቱ ዘፈኖች ግጥምና ዜማ የድምጻዊ ቴድሮስ ካሳሁን ወይም ቴዲ አፍሮ ሲሆኑ ሌሎቹን ሙዚቃዎች ደግሞ በግጥም ገጣሚ ይልማ ገብረአብ፣ ገጣሚ መሰለ አስማማው፣ ገጣሚ ናትናይል ግርማቸው ሰሩ ሲሆን ሞገስ ተካና ምስክር አወል ግጥምና ዜማ በመስራት በአልበሙ ላይ ተሳትፏል ተብሏል። ከተቀሩት ስራዎች ውስጥ ወልላዬ የተሰኘው ሙዚቃ ደግሞ የኩኩ የድሮ ስራ ሲሆን ቴዲ ማክ እንደገና ሪአሬንጅ አድርጎ የስራው ሙዚቃ ነው። የድምጻዊት ኩኩ ሰብስቤ ደጃዝማች አዝማች በተሰኘው አዲስ አልበም ላይ ስመ ጥር የሆኑ የሙዚቃ ባለሙያዎች የተሳተፉበት ሲሆን የሙዚቃ አቀናባሪው አቤል ጳውሎስ ዘጠኙን ሙዚቃዎችን በማቀናበር እንዲሁም አስራ አንዱን ሙዚቃዎች ሚክስ በማድረግ ተሳትፏል። ሁለቱን ሙዚቃዎች አሬንጅ ያደረገው ማሩ አለማየው ሲሆን ሙዚቀኛ ያሬድ ተፈራ፣ ሙዚቀኛ አክሊሉ ወልደ ዮሀንስ ወይም ጆኒ፣ እና ሙዚቀኛ ዘሪሁን በለጠ በሳክስፎን ግሩም መዝሙርንና ሳሙኤል አሰፋ በጊታር ተሳትፏል። ደጃዝማችን ሙሉን አልቤም ማስተር ሳውንድ የሰራው ክሩቤል ተስፋዬ ነው። ድምፃዊት ኩኩ ሰብስቤ በሀገራችን ውስጥ አሉ ከሚባሉ ገጣሚያን፣ የዜማ ደራሲያን፣ የሙዚቃ ባለሙያዎች ጋር በመሆን ለሰባት አመታት ብዙ ደክማ የሰራችውን ደጃዝማች የተሰኘውን ስምንተኛ አልቤሟን የፊታችን አርብ ሚያዚያ 24 ቀን 2017 ዓመተ ምህረት በራሷ በኩኩ ሰብስቤ የዩቲዩብ ቻናል እና በሁሉም የዲጂታል መተግበሪያ ለአድማጮች ይደርሳል ተብሏል። ሚኪነኝ ከሚኪታቦርን ፎይነን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩ ልኝ።